ምዕራፍ 21 የይስሐቅ ልደት። እግዚአብሔርም እንደ ተናገረ ሳራን ጎበኛት፣ እግዚአብሔርም እንደ ተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በርጅናዋ ወንድ ልጅን ወለደችለት። አብርሃምም ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደለት ጊዜ መቶ ዓመቱ ነበር። ሳራም እግዚአብሔር ደስ አሰኘኝ፣ ይህን የሚሰማ ሁሉ በእኔ ምክንያት ደስ ይሰኛልና አለች። ደግሞም ሳራ በርጅኗ የወለደችውን ሕፃን እንድታጠባ ለአብርሃም ማን በነገረው? አለች። ሕፃኑም አደገ፣ ጡትንም አስጣሉት። አብርሃምም የእስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። የአጋርና የእስማኤል መባረር ሳራም ግብፃዊቷ አጋር ለአብርሃም የወለደችለትን ልጅ የእስማኤልን ከልጇ ከይስሐቅ ጋር ሲጫወት አየችው። ሳራም አብርሃምን አለችው፣ ይህችን ባሪያ ከነ ልጇ አባራት። የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔር አብርሃምን አለው፣ ስለዚህች አገልጋይህና ስለ ሕፃኑ አትዘን። ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና። የባራይቱ ልጅ ደግሞ ታላቅ ሕዝብ አደርገዋለሁ ዘርህ ነውና። አብርሃምም ማልዶ ተነሣ፣ እንጀራዋንም ወሰደ የውሃ አቁማዳንም ለአጋር በትከሻዋ አሸከማት ሕፃኑንም ሰጥቶ አስወጣት። እርሷም ሄደች በአዘቅት መሐላም በኩል ባለው ምድረ በዳ ተቅበዘበዘች። ውሃውም ካቁማዳው አለቀ። ሕፃኑንም ከአንድ ቁጥቋጦ ስር ጥላው ሄደች። ልጄ ሲሞት አላየውም ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ እየተመለከተች ፊት ለፊት ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የሕፃኑን እጩኸት ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ! እግዚአብሔር የልጅሽን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሽ ልጅሽንም አንሺ፣ በእጅሽም አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ለአጋር ዐይኗን ከፈተላት፣ የውሃ ጒድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ልጇንም አጠጣች። እግዚአብሔርም ከዚያ ሕፃን ጋር ነበረ። አደገም፣ በምድረ በዳም ተቀመጠ። ቀስተኛም ሆነ። በፋራን ምድረ በዳ ተቀመጠ። እናቱም ከምድረ ግብፅ ሚስት ወሰደችለት። በአብርሃምና በአቤሜሌክ መካከል የተደረገው ስምምነት። በዚያ ዘመን አቤሜሌክም ይዜው አኮዘትና የሰራዊቱ አለቃ ፋኮል ወደ አብርሃም ሄደው አሉት፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው። አሁንም በእኔም በልጄም በወገኔም ከእኔም ጋር ባለ ክፉ እንዳታደርግብኝ በእግዚአብሔር ማልልኝ ነገር ግን በእንግድነት መጥተ ለአንተ ቸርነት እንዳደረግሁ አንተም ለእኔ ለተቀመጥክባትም ምድር ቸርነት ታደርጋለ። አብርሃምም አለ እሺ የእኔ እምላለሁ አለ። አብርሃምም አቤሜሌክን ብላቴኖቹን በቀሙት በውሃ ጉድጓድ ምክንያት ወቀሰው። አቤሜሌክም አለ ይህን ነገር ማን እንዳደረገው አላወቅሁም። አንተም ደግሞ ምንም አልነገርኸኝም፣ እኔም ከዛሬ በቀር አልሰማሁ። አብርሃምም በጎችና ላሞችን አምጥቶ ለአቤሜሌክ ሰጠው፣ ሁለቱም ቃል ኪዳን አደረጉ። አብርሃምም ሰባ ቄቦች በጎችን ለብቻቸው አቆሙ አቆመ። አቤሜሌክም አብርሃምን፣ ለብቻቸው ያቆምካቸው እነዚያ ሰባ ቄቦች በጎች ምንድናቸው? አለው። እርሱም እኔ ይህችን የውሃ ጉድጓድ እንደ ቈፈርሁ ምስክር ይሆኑልኝ ዘንድ እነዚህን ሰባ ቄቦች በጎች ከእጄ ትወስዳለህ አለው። ስለዚህም ያንን ጉድጓድ አዘቅተ መሐላ ብሎ ጠራው፣ በዚያ እርስ በርሳቸው ተማምለዋልና በአዘቅተ መሐላ አጠገብም ቃል ኪዳንን አደረጉ። አቤሜሌክም ሚዜዋ ኮዘት የሠራዊት አለቃ ውፋኮልም ተነሥተው ወደ ፍልስጤን ምድር ተመለሱ። አብርሃምም ባዘቅተ መሐላ አጠገብ የቴምር ዛፍን ተከለ። በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። አብርሃምም በፍልስጤን ምድር ብዙ ቀን እንግዳ ሆኖ ተቀመጠ።